ጠና ስጥ ለነው ዲያቦ ቻናል ተከታታዮቻችን ያው ዛሬ እንደምትመለከቱን ቀይ መስቀል እንገኛለን ደም እየሰጠን ነው። ሁሌም ልደታችን ስናከብር ወይም የተለያየ ፕሮግራም ስናከብር ደም በመስጠት የተቸገሩ ሰዎችን በመጎብኘት ብናሳልፍ የተሻለ ነው። ና ዛሬ ሙሉ ፕሮግራሙ እንዲከታተሉ እንጋብዛለን። ቴንክ ዩ የሚሰሩና ከሀያ በላይ መጽሐፍትን እንደተረጎሙ የሚናገሩ የሀገር ባለውለታ ናቸው። የመቄዶንያ ሰራተኞች በደረሳቸው ጥቆማ መሰረት ከወደቁበት ጎዳና ላይ አንስተዋቸው ወደ ማዕከሉ ከመጧቸው በኋላ ኮሎኔል በአሁኑ ሰዓት በማዕከሉ ቢሮ ውስጥ ደረሰኝ ሲቆርጡና ሲያገለግሉ አግኝተናቸዋል። ይህ ጎልማሳ ደግሞ ሪ የተባለ የአእምሮ ተማሚ ነው። የተገኘው ቀጨኔ መድኃኔዓለም አካባቢ በጅብ ተበልቶ መንቀሳቀስ አቅቶት ጎዳና ላይ ወድቆ ነበር። በአሁኑ ወቅት ግን ቁስሉ ሙሉ በሙሉ ድኖለት በመቄዶኒያ ማዕከል ውስጥ ካሉት የአእምሮ ተማሚዎች ጋር ሕክምና እየተደረገለት ይገኛል። ያው ዛሬ የኔ ልደት በማስመልከት እናንተ ጋር ለማሳለፍ መጥተናል። ትልልቅ ሰው ያላችሁ እና በጣም ደስ ይላል። ጓደኞችንም እሚጎበኙ እዚህ ጋብዘናቸዋል። መጀመሪያ ጊዜ ስመጣ እስከ ዛሬ ባለመምጣታችን ትንሽ ቅር ብሎናል እና ያው ከእናንተ ጋር በጋራ ለማሳለፍ ስለሆነ ደስ ይለናል። በጣም እናመሰግናለን። እናንተ መርቁና ወደ ፕሮግራም እንገባል። ዛሬ በመካከላችን ስለተገኙ በእውነት ይህ ልዩ ያደርገዋል እና ከፍ አርጋቸው አመስግኑት ወገኖች። መታልን ነው ሰው ሁሉ በሩን ዘግቶ ባለበት ጊዜ አለም በተጨነቀችበት ሰዓት ነገሮች ሁሉ በተዛቡበት ጣፋጩ በመረረበት ወተቱ በጠቆረበት በዚህ ጊዜ በአባቶች የምርቃት ዕድሜን ያረዝማል አጥንትን ያለመልማል ብለው ከእኛ ጋራ ወንድማችን ኃይለ ገብርኤል በልደት ክብረ ባህሉ ከእኛ ጋር ስላሳለፈው ይህ ልዩ ያደርገዋል አመስግኑ በደንብ ብዙ ነገስታት፣ መሳፍንት፣ መኳንንት ሊፈራረቁ ይችላሉ። ትውልድ በትውልድ ሊተካ ይችላል። ዘመን በዘመን ሊቀየር ይችላል። ወንድማችን ግን ያደረገው ትልቅ ነገር ነው። እኔ በጣም ነው ውስጤን የተነካው ለወጣ ስል ነው ባክን እና አንድ ልደት አለ ሲሉ ለምን ቢባል ደስ ከሚላችሁ ጋራ ደስ ይበላችሁ፣ ከሚያዝኑት ጋራ እዘኑ ነው። እና ምስግኑልን በሆነ ወዳጅ ዘመዶች፣ ጓደኞች፣ ባልንጀራዎች ወንድማችን ተስፋም አለ ሌሎችም ወንድሞች በመሆን ማለት ነው። እንደው አባቶቻችን ልደት አከበርን ግን ሊጠቅምም ባይጠቅምም አንድ ነገር ቀዳዳ ይሸፍንላችሁ። የመቄዶንያ ትልቁ ወጪ የዳይፐር ወጪ ነውና፣ እንደው 5900 ብር 2900 ብሩን ቴክኖ ግሩፖች ናቸው። እንደዚህም አለ፣ ወዳጆች አሉ። በእውነት ነው። ሰው ሜጫ ገዝቶ ይሰጣል፣ ሰው ቆንጨራ ገዝቶ ይሰጣል፣ ሰው መሞቻውን ለሌላ እንደዚህ አርጎ ይሰጣል። እነዚህ ወንድሞች ግን በመተባበር ሆነው ከምንም በላይ ከምንም በላይ ደግሞ ለመቄዶኒያ የሚያስፈልገውን እንደ ባይጠቅምም ለዕለት ወጪ ሆናችኋል ብለው 5900 ብር ከፍ አርጋችሁ አመስግኑልን። ኦፕቲ ኮክ ከልብ እናመሰግናለን። ስጦታችሁ ደርሶናል። እግዚአብሔር ለእግዚአብሔር ይስጥልን ብለን አመስግኑልን። ማካፈል ስጦታችሁ ተቀብለናል። በፍቅር ሆነን ሌላዎችም ሰርግ ቢኖርባችሁ ልደት ቢኖርባችሁ ኒካ ቢኖርባችሁ የሙት መታሰቢያ ቢኖርባችሁ በዚህ መጥታችሁ እንድታሳልፈው። አዳራሻችን የተንጣለለ አዳራሽ ነው። ከአንድ ሺ እስከ ሁለት ሺህ ሰዎች ይችላል ይህ አዳራሽ። ሰርግ ቢኖርባችሁ ከእንግዲህ በኋላ ማሰብ የለም። መቄዶንያ ድሮ ሁሎ መርቆ ይሸኛችኋል። ሰርግም፣ ምርቃትም ማንኛውም አይነት ፕሮግራም እንደዚህ ከተረሱ ወገኖች ጋር

ይገኛል ይህ ቤት ጌታችን የመድኃኒታችን የኢየሱስ ክርስቶስ ወይም የፈጣሪያችን ቤት ነው ማለት ይቻላል እነዚህ በዚህ መካከል የተሰባሰቡ አረጋዊ አባቶች እናቶች የአእምሮ ማን አባቶች እናቶች ወንድሞች እህቶች እንዲሁም ባልጋ ቁራኛ በሉ ዳኛ የተያዙ ወገኖች የእሱ ቤተሰቦች ናቸው ተርቤ አላበላችሁኝም ተጠምቻ አላጠጣችሁኝም ታመሜም አልጠየቃችሁኝ ብሎ ጥያቄ ያቀረቡባቸው የእሱ ልጆች ናቸው ዛሬ እነሱን እዚህ ተገኝታችሁ የልደት በዓልህን ስታከብር ወይም አብራችሁ ከጓደኞቹ ጋር ስታከብሩ ትልቅ ምሳሌ ነው የሆናችሁ። የትውልድ አርአያ ሆናችኋል። በእውነት በጣም ነው ደስ የሚያሰኘው። እንግዲህ ኢትዮጵያውያኖች ለወገኖቻቸው ቀናይና ተቆርቋሪ መሆናቸውንም ከፍ አድርጋችሁ አሳይታችኋለን። ይሄ ትልቅ ምሳሌነት ነው። እንግዲህ ይህ ቤት የመድኃኔዓለም ቤት ነው። የእሱን ጥያቄ መልሳችኋል። እንግዲህ ዛሬ በመካከላችን አለ። ሁልጊዜ እዚህ ቤት እግዚአብሔር አለ። ዛሬ መልካም ስራ ሰርታችሁ ለእሱ ብድር አበድራቸዋል። ለእናንተ ትልቅ ቁም ነገር ነው የሰራችሁ። ምናልባት አሳንሳችሁ ልትመለከቱ ትችላላችሁ፣ ግን እኛ በጣም በጣም ደስ የሚል ነገር ያየ ነው። ይህ ለትውልድ ሁሉ አርአያ ነው። ወገንን በዚህ መልኩ ማስደሰት ይቻላል፣ እንደዚህም ከወገን ጋር ደስታን ማካፈል። ምክንያቱም እነዚህ ሰዎች ብዙ ታሪክ አላቸው። ሁላችንም የየራሳችን የግል ህይወት ታሪክ አለ። በስተኋላችን እንግዲህ ያን ሁሉ መጥፎውን እንዳናስታውሰው በደስታ ለውጣችሁ ለእኛም ፍቅር ሰጥታችሁ በፈጣሪ ዋጋ የሚያስገኝ ታላቅ ተግባር አከናውናቸው። ለፈጣሪያችሁ ደስ አሰኝታችኋል። እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። ዘመኑ ሰላም፣ ጤና፣ ብልጽግና ይሁንልን። እግዚአብሔር ይባርክ አንተንም፣ ቤተሰቦችንም፣ ጓደኞችንም ፈጣሪ ይጠብቅልን እንላለን። ያዘስታቸው ከእግዚአብሔር የምገኘ ወይኖ ድሎ ደስታ አምላካ ብልልን መጣ በዓለም በደስታ ያኖረው አይለ ገብርን ማሙ እግዚአብሔር በደስታ ያኖረው! ተባረክ፣ ቡሩኩን አሳቢ ሙሉ ያሰብክ ሙሉ አሉ ስራው የተቃና ይሁን። ተባረክ፣ ቡሩኩን

እግዚአብሔር የባረከው እግዚአብሔር የቀደሰው ትን እንዲሰጣችሁ እንመኝላችኋል። በጠቅላላ ደጉን ነገር እንዲሰጣችሁ፣ ከክፉ እንዲሰውራችሁ መድኃኒያችን ክርስቶስን ሁልጊዜ ሌትን ቀን ለምኑ። አዎ። ወንድማችን ለቴዲ ከፍ ያለ ምስጋናችንን እያቀረብን እንግዲህ በዛሬው ዕለት በዚች ምሽት ሰባት ሺ ብር የፍርስ ስጦታችሁን ሰርታችኋል። ወንድሜ ቴዲ ምን እንደሚያመልክት እንደሚያስተላልፍ አብረን እንስማውና ፕሮግራማችን ስምንት ሺ ያው እንግዲህ በ የተጀመረው ስጦታ በህይወትና በረዴት ጨማሪነት እናመሰግናለን። እነዚህ ደግሞ ምክቤንያ ሄጄ ደንባንክ ጄ ድ ሰብ ና ምክሬያ ደንመሳ ሲያቅ ዲዛይነራችን ፒተር ኬፋ ዲዛይን ይባላል። ፒተር ሰለሞን ይባላል። ቆንጆ አድርጎ የሰራለ ባ ልብስ ከኛ ጋር ነው። ኬፋ ዲዛይን ይባላል በጣም ጎበዝ ታዳጊ ልጅ ነው። ፍሊንቲስቶን ሆምስ ላይ ነው ስራ ቦታው እና ሄዳችሁ እንግዲህ እዛ ልብስ ማዘዝ ትችላላችሁ። ሁሉ ልብሶችን የሚሰራ ታዳጊ ልጅ ነው። እሱንም እዚ አጋጣሚ ሳላመሰግናለን።